ስብከት የ2017 ዓ ም የስራ ሪፖርት። የምዕራብ ወለጋ ሀገረ ስብከት ዋና ከተማ ግንቢዝ ሲሆን ከአዲስ አበባ 441 ኪሎ ሜትር ርቀት ላይ ትገኛለች። የምዕራብ ወለጋ ሀገረ ስብከት በስሩ 21 ወረዳ ቤተ ክህነትና ስድስት መቶ ሁለት አጥቢያዎች ይገኙበታል። የምዕራብ ወለጋ ሀገረ ስብከት በአሁኑ ጊዜ በብፁዕ አቡነ ሩፋይል እየተመራ ይገኛል። በዚሁ መሰረት የባጀት ዓመቱን የስራ ሪፖርት ከሐምሌ አንድ ሁለት ሺህ አስራ ስድስት እስከ ሰኔ ሰላሳ ሁለት ሺህ አስራ ሰባት ዓመተ ምሕረት ድረስ ያለው እንደሚካተለው እናቀርባለን። የብፁዕ አቡነ ሩፋኤል ሐዋርያዊ ጉዞን በተመለከተ ብፁዕ አቡነ ሩፋኤል በሀገረ ስብከቱ ስር ካሉት ወረዳዎች በበጊና በቆንዳላ ወረዳዎች ላይ ሐዋርያዊ ጉዞ አደርገው ለአንድ መቶ ዘጠና ወጣቶች ድቁናን፣ ለአምሳ ዲያቁናት ቅስናን፣ ለስምንት ሰዎች መኖክስናን ሰጥተዋል። አስተዳደር ክፍል በተመለከተም የምዕራብ ወለጋ ሀገረ ስብከት አስተዳደር ክፍል በባጀቱ አመት 307 ደብዳቤዎች ወጪ አድርጎ ዘጠና ደብዳቤዎች ተቀብሎ ለሰባ ገቢ ደብዳቤዎች መፍትሄ መፍትሄ በመስጠት ሀያ ደብዳቤዎች ደግሞ ለሚመጣው ባጀት አመት አስተላልፏል። በተጨማሪም ከሁለት አመታት በፊት በተከሰተው ችግር ምክንያት ቤተ ክርስቲያን መዋቅር ውጭ ሆነው የነበሩት አስራ ዘጠኝ ወረዳዎች በየወረዳው በመገኘት ስለ ቤተ ክርስቲያናችን አስተዳደራዊ ሂደት ግንዛቤ በማስጨበጥ እና በመስማማት ወደ መዋቅር መልሰዋል። ሰበካ ጉባኤን በተመለከቴ በሀገረ ስብከታችን ጊዜውን የጠበቀ የወጥ የሆነ የሕገ ቤተ ክርስቲያን አስተዳደራዊ መዋቅር ስልጠና ከወረዳ ቤተ ክህነት ሶስት ሰዎችን ማለትም የቤተ ክህነት ኃላፊ፣ ጻፍና ስብከተ ወንጌል ክፍል በመጋበዝ ለሁለት ጊዜያት ግንዛቤ በማስጨበጣ ስልጠና ተሰጥተዋል። በብጹዕ የአቡነ ሮፋይል መመሪያ ሰጭነት በሀገረ ስብከቱ ስር ካሉት ባህር ወረዳ ቤተ ክህነት ስርዓተ ቤተ ክርስቲያንን በጠበቀ ሁኔታ አንድ የአብነት ትምህርት ቤት በመክፈት ለአሁኑ 120 ተማሪዎች በመመልመል ሶስት መምህራን መድቦ ትምህርት ሃይማኖትን እያስተማረ ይገኛል። ስብከተ ወንጌል በተመለከተ ሀገረ ስብከታችን ስብከተ ወንጌል ክፍል በበጀት ዓመት በዓበይት በዓላት ሀገረ ስብከት ሰራተኞች ወደ የወረዳው በማስመራት ትምህርተ ወንጌል እንዲሰጡ አድርጓል። የሰንበት ትምህርት ቤት ክፍል እንቅስቃሴን በተመለከተ የምዕራብ ወለጋ ሀገረ ስብከት ሰንበት ትምህርት ቤት እንደ ሰበካ ጉባኤ ክፍል ሁሉ ቅድስት ቤተ ክርስቲያን ባለችበት ቦታ የነገዋን ቤተ ክርስቲያን የሚረክቡ መንፈሳዊ ወጣቶች በየአጥቢያው በመደራጀት አገልግሎቱ ለአገልግሎት ጸንቶ እንዲቆዩ በማድረግ በሰንበት ትምህርት ቤት እንቅስቃሴ ላይ ሀገረ ስብከታችን መጠነ ሰፊ ስራ እየሰራ የሚገኝ ሲሆን፣ የሰንበት ትምህርት ቤት ኮሚቴዎች በመደራጀት የሚታተሙ መዝሙራትን ሳንሶርድ በማድረግ ወደሚመለከቱ አካል በመላክ በወቅቱ የሚከሰቱት ፈተናዎች እንዲወጡ በተለይም በሀገረ ስብከቱ ስር የሚገኙት መዘምራንን የሰንበት ትምህርት ቤት ኮሚቴዎች በሀገረ ስብከቱ መንበረ ጵጵስና በመጋበስ ስልጠና በመስጠት የሰንበት ትምህርት ቤት አባላት በሃይማኖታቸው እንዲጸኑ አድርገዋል። ሕንጻ ቤተ ክርስቲያንን በተመለከተም በባጀት ዓመት በሀገረ ስብከታችን ስር ባሉት ወረዳዎች በጊዜ ብዛት ምክንያት አርጅቶ የነበሩ የነበሩት ስምንት አብያተ ክርስቲያናትን በአዲስ መልክ በሕንጻ ተሰርቶ ተመርቋል። ሀያ ሁለት አብያተ ክርስቲያናት ደግሞ በግንባታ ላይ ሲገኙ አስራ አንድ ደግሞ መሰረተ ድንጋይ አስቀምጦ ግንባታችሁ ተጀምሯል። ያጋጠሙን ችግሮች እንደሚታወቀው ሀገረ ስብከቱ ከተመሰረተ ጊዜ ጀምሮ ችግሮቹ ያልተለዩ ቢሆንም ሀገረ ስብከቱ ችግሮችን እንዳመጣታችሁ በመቋቋምና መፍትሔን በመስጠት ዘንድሮ በተለየ ሁኔታ ካጋጠሙን ችግሮች መካከል አንድ እንደ መላ ሀገሪቱ ተከስቶ በነበረው ችግር ምክንያት ፐርሴንት በወቅቱ ባለመሰብሰቡ የሀገር ስብከቱ ሰራተኞች በባጀት እጥረት ምክንያት ለሰባት ወራት ያለ ደሞዝ መቆየት እና ሰራተኞቹ ከነቤተሰባችሁ ጭምር ለረሀብ መጋለጥ ሆኖም ግን ብፁዕ አቡነ ሩፋኤል ለሰራተኞች በማሰብ ለሶስት ጊዜያት አንድ ነጥብ ሶስት ሚሊዮን ብር ከራሳችሁ ወጪ አድርጎ ለሰራተኞቹ በመክፈል አገረ ስብከቱ ስራ እንዲቀጠል አድርጓል። በዚህም ለብፁ አባታችን ረጅም ዕድሜና የአገልግሎት ዘመን አምላክ እንዲሰጣችሁ እንመኛለን። በሀገረ ስብከታችን ካሉት ወረዳዎች የከተማውን መንበረ ጵጵስናን ጨምሮ ሶስት የወረዳ ቤተ ክህነት አውኑ ወደ ቤተ ክርስቲያን መዋቅር አለመመለሳችሁ ሲሆን በሀገረ ስብከታችን ያጋጠሙን ችግሮች ለመፍታት ስንዘዋወር ድጋፍ ያደረጉልን አካላት በእግዚአብሔር ስም ከልብ እናመሰግናለን። በመጨረሻም ፐርሰንትን በተመለከተ በዘንድሮ በጀት ዓመት ሀገረ ስብከቱ ከወረዳ አጥቢያዎች በአጠቃላይ አንድ ሚሊዮን አንድ መቶ አርባ ሁለት ሺ ስምንት መቶ አምሳ ስምንት ብር በመሰብሰብ የጠቅላይ ቤተ ክህነት ድርሻ አራት መቶ ሺህ ገቢ ያስገባንበት የባንክ ስሊፕ ብፁዕ አቡነ ሩፋኤል ለቅዱስ ፓትርያርክ እንዲያስረክቡልኝ በትሕትና እጠይቃለሁ። ወስብሐት ለእግዚአብሔር።